ሰላም ሰላም፣ እንዴት ናችሁ ውድ ተማሪዎች? እንግዲህ በዛሬው ትምህርታችን እስክሪናችን ላይ ቀጥታ እንደምታዩት የአማርኛ የተለያዩ ቃላቶች አሉን ማለት ነው። እነዚህ ቃላቶች ማንበብ ይሆናል ማለት ነው። ሶ ከማንበባችን በፊት እንግዲህ ኑ እንማር ቻናል ሁላችሁም መሰረታዊ እውቀት እንድትይዙ እየጣረ ይገኛል ማለት ነው። ሶ እንግዲህ ሁላችሁም ይህን ጥረታችንን ለማበረታታት ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ እንዲሁም ቪዲዮችንን ላይክ በማድረግ ኮሜንት እና ሼር ለጓደኞቻችሁ በማድረግ እንድተተባበሩን እንጠይቃለን። እናመሰግናለን። ኦኬ፣ እንግዲህ ወደ ቀጥታ ወደ ትምህርታችን እንገባለን። ሶ እንግዲህ የመጀመሪያው ምንድነው የሚለው ማለት ነው። ሁሌም መረዳት ያለብን በአንድ ትንፋሽ የሚነበብ መልእክት ያለው ወይም ትርጉም ያለው ነገር ምን ይባላል? ቃል እንለዋለናል። ስለዚህ በአንድ ትንፋሽ ነው የምናነበው፣ ሁሌም ቢሆን ምን ይኖረዋል? ግን መልእክት ወይም ትርጉም ይኖረዋል ማለት ነው። መልእክት ሳይሆን ትርጉም ይኖረዋል ማለት ነው። ትርጉም ከሌለው ያ ቃል አይባልም ማለት ነው። ሰው፣ ለምሳሌ እዚህ ጋር የመጀመሪያዋ እንደምታዩት ተነች፣ ከዛ አዋ አይደል የምትለው፣ ከዛ የተቤተሰብ ስንተኛዋ ድምፅ ነች? ስድስተኛዋ ድምጽ ማለት ስለዚህ፣ አሁን ይችን ስታነቡት ተረት የምትል ቃልነች ማለት ነው። ተረታል ተረት ሶ ተረት ብለን እናነበዋለን። ሁለተኛው ምን እናይ? ሁለተኛው የመጀመሪያው ፊደል ስታዩት ምንድን ነች? የቀ ቤተሰብ ነች። ስንተኛዋ ፊደል ሁለተኛዋል። ከዛስ? ም የመቤተሰብ ስንተኛዋ ድምፅ? ስድስተኛዋ። ከዛስ? ነ የነቤተሰብ የመጀመሪያ፣ ገ የገ ቤተሰብ የመጀመሪያ፣ ኦ የረ ቤተሰብ ስድስተኛዋ። ስለዚህ አሁን ይችኛዋ ምንድን ነች? ቁም የምትለቻለ ቁም። ከዛስ ነገር ነገር። ስለዚህ ቁም ነገር የምትል ቃለች ማለት ነው። ቁም ነገር የምትል ቃለች ማለት ነው የሰራናት። ወደ ሶስተኛው ስናልፍ የመጀመሪያው ምንድነች ገነች። እንደምታዩት የገ ቤተሰብ የመጀመሪያዋ ነች። ከዘስ ን ብለን ነው የምንላት የነቤተሰብ ስንተኛዋ ድምፅ ማለት ነው፣ ስድስተኛዋ ዘ፣ የዘ ቤተሰብ የመጀመሪያዋ፣ ብ የበቤተሰብ ስድስተኛዋ ማለት ስለዚህ ስታነቡት ገ ን ዘ ብ ገንዘብ የምትል ቃለች ማለት ነው። ገንዘብ የምትል ቃል ነች ማለት ነው። አራተኛው እንደምታዩት የመጀመሪያው ምን አይነት ፊደል ነች? የለቤተሰብ ነች። ስንተኛዋ ግን ድምጽ ነች? ስድስት አይደል? እቺኛዋን ስድስት ማለት ለ ሉ ሊ ላ ሌ ል ል ብላችሁ ነው የምታነቡት። ከዛ ዩ አይደል፣ የቤተሰብ ሁለተኛው ዩ። ስለዚህ አሁን እቺ ምትለች ልዩ የምትል ቃል ነች። ተመሳሳይ ስለሆኑ እቺኛዋ ምትለች ልዩ። ስለዚህ ልዩ ልዩ ልዩ ልዩ የምትል ቃል ትሆናለች ልዩ ልዩ። የምትል ቃል ትሆናለች ማለት ነው። ሶ አማርኛን ኦንላይን ላይ መማር የምፈልጉ ተማሪዎች 0912072369ን ሴፍ ካደረጋችሁ በኋላ ዋትሳፕ ላይ፣ ቴሌግራም ላይ ወይም ኢሞ ላይ ቢያናግሩን ስለ ትምህርቱ ሙሉ መረጃ የምንሰጥዎት ይሆናል ማለት ነው። እንቀጥላለን ወደ ክላሳችን። ኦኬ ስለዚህ አምስተኛዋን እኒ የመጀመሪያዋ እንግዲህ አይተናታል ከዚህ በፊት ቁነቻል። የቀ ቤተሰብ ስንተኛዋል? ሁለት ከዛስ፣ ፋ ብለን ነው የምታነባው። የፈ ቤተሰብ ላይ የምታገኘዋለች። ስንተኛዋ ድምፅ ነች? ግን አራተኛ። ስለዚህ ፋ ብለን ነው የምናነባት። ከዛስ፣ ሮ የረ ቤተሰብ የመጨረሻ ሮ። ስለዚህ ምን ስታነቡት፣ ቁፋሮ ቁፋ ሮ ቁፋ ሮ የምትል ቃል ነች ማለት ነው። ቁፋ ሮ የምትል ቃል ነች ማለት ነው። ስድስተኛው ስድስት ላይ ቤተሰብ ሶስተኛዋ ድምጽ ሲ ብለን ነው የምናነባት ማለት። ከዛስ፣ ያ የየቤተሰብ አራተኛዋ ማለት ነው ታ ል ከዚያ ይችኛዋ ምንድነች? ሏ ሏ ብለን ነው የምናነባት ሏ ብለን እናነባታለን። ችስ ት የተቤተሰብ ስድስተኛ ማለት ስለዚህ፣ አሁን ችስ ስታነቧት ሲያታልሏት፣ ሲያታልሏት፣ ሲያታልሏት። ይችኛም ሌላ ቃል አልቻለ አነች ቤተሰብ የመጀመሪያው ይ የየቤተሰብ ስንተኛ ይ የየቤተሰብ ስድስተኛ ታ የተቤተሰብ አራተኛ። ስለዚህ አይታ እያልን ነው ማለት አይታ አይታ ስለዚህ አሁን ሲያታልሏት አይታ ሲያታልሏት አይታ ምትል ነች ማለት ነው። ሲያታልሏት አንድ ቃል ነች፣ አይታ ደግሞ ሌላ ቃል ነች ማለት ነው። ስለዚህ አሁን ይህ ምንድነው? ሀረግ ነው ማለት ነው። ከቃል ከፍ ያለ ስለሆነ ማለት ነው ከአረፍተ ነገር ዝቅ ያለ ከቃል ከፍ ያለ ደግሞ ምንድነው? በአማርኛም ሀረግ እንለዋለን። ስለዚህ አሁን ሲያታልሏት አይታ ምለች ከቃል ከፍ ያለ ስለሆነ ሀረግ ነው ማለት ነው። ምክንያቱም ሲያታልሏት አንድ ቃል ነች፣ አይታ ሌላ ቃል ነው ማለት ነው። ስድስተኛው ይሄ ነው ማለት ነው። ሰባተኛው ስታነቡት የመጀመሪያው ምድነች ከነቻል ስለዚህ የከቤተሰብ የመጀመሪያው ድምፅ አለ ከ ከዛ ል የለቤተሰብ ስድስተኛው ካ የከቤተሰብ አራተኛ ይ የቤተሰብ ስድስተኛ ስለዚህ አሁን ስታነቡት ከል- ካ ይ ከልካይ እያላችሁ ነው ማለት ነው። ከልካይ እያል ነው ማለት ነው። ስለዚህ ግን ቃለች ማለት ከልካይ። ስምንተኛው እናንብ መነች የመጀመሪያው ከዛ ለ የለቤተሰብ የመጀመሪያው ሰ የሰቤተሰብ የመጀመሪያው ቺ የቸ ቤተሰብ ስንተኛዋ ድምፅ? ስድስት። ለ የለቤተሰብ የመጀመሪያ ት የተቤተሰብ ስድስት። ስለዚህ አሁን ይችም ስታነቡት መለሰችለት ነው ምትሏል። መለሰችለት መለሰችለት ይሆናል ማለት ነው። ዘጠኛውን ስታነቡት ብነቻል የበቢ ድምፅ ስንተኛዋ ፊደል? ስድስተኛዋ ድምፅ። ከዚያ እስከ ሷ አጠገብ ያለችው እንዲሁ የለድምፅ ስድስተኛዋ ፊደል። ከዚያስ የሀ ቤተሰብ ቀን ስድስተኛዋ ፊደል። ስለዚህ ስታነቡት ምን ይሆናል ማለት ነው? ብልህ ምትል ቃል ትሆናለች ማለት ነው። ስለዚህ ብልህ ብልህ ምትል ቃለች ማለት ነው። አስረኛውን እናንብብ። ስለዚህ መጀመሪያው አነች አ ከዛ ው የወቤተሰብ ስንተኛ ይሆናል? ስድስት ነው ፊደል ራ የረቤተሰብ አራተኛ። ስለዚህ አሁን ይችን ስታነቡት አውራ አውራ። ከዛስ ጣ የጠቤተሰብ አራተኛው ፊደል ት የተቤተሰብ ስድስተኛ ጣት ጣት የምትለው ስለዚህ አውራ ጣት፣ አውራ ጣት፣ አውራ ጣት የምትል ቃል መስርተናል ማለት ነው። አስረኛዋ አውራ ጣት ትሆናለች ማለት ነው። እንቀጥላለን። አስራ አንደኛው ላይ ስትመጡ አስራ አንደኛው ስትመጣ ከነች የመጀመሪያ፣ ከዚያ እ ለታት፣ ከእለታት እያልን ነው ማለት ነው። ከእለታት እያልን ነው ማለት ነው። ከእለታት፣ ከዛ አ ን ድ አንድ፣ አንድ ከዛ ቀ ን እዚች ጋር ን ተቆርጣለች ን ብላችሁ መግባት የምትፈልጉት ስለዚህ ከእለታት አንድ ቀን ከእለታት አንድ ቀን የምትል ቃለች ማለት ነው ከእለታት አንድ ቀን ይሄም ቃል አይደለም ማለት ነው ከቃል ከፍ ያለ ስለሆነ ምን ማለት ነው ሀረግ ነው ማለት ነው ስለዚህ ከዕለታት አንድ ቀን የምትል ነች ማለት ነው አስራ ሁለቱን ስታነቡ የመጀመሪያዋ ድምፅ እንደምታዩት ሞ ነች የመቤት ድምፅ ስንተኛዋ ድምፅ ነች ማለት ነው ሰባት ሞ ከዚ ባ የበቤተሰብ አራተኛዋ ይ የቤተሰብ ስድስተኛዋ ል የለቤተሰብ ስድስተኛዋ ማለት ስለዚህ አሁን ቺ ስታደርጉት ሞ ባ ይ ል ሞባይል ምትለች ማለት ሞባይል ምትል ቃለች ማለት ነው። አስራ ሶስተኛው ስናነብ ሲነች የሰቤተሰብ ሶስተኛዋ ከዚያ ሳ የሰቤተሰብ አራተኛዋ ይ የቤተሰብ ስድስተኛዋ ስለዚህ አሁን ስታነቧት ሲሳይ ሲሳይ ምትል ቃለች ማለት ነው። ሲሳይ አስራት፣ ስናነቦት የመጀመሪያ በነች የበቤተሰብ የመጀመሪያዋ ላ የለቤተሰብ አራተኛው ይ የየቤተሰብ ስድስተኛ ስለዚህ አሁን ስታነቦት በላይ በላይ እያላችሁ ነው ማለት በላይ እያሉ ነው ማለት ነው። እንቀጥላለን። አስራ አምስተኛው ስታነቡት የመጀመሪያው ድምፅ የገ ድምፅ እንደሆነ እናውቃለን፣ ወይ የገተ ፊደል እንደሆነ እናውቃለን። ግን ገ አለማለት ስለዚህ ስንተኛዋ ድምፅ ነች ይቺ ቃል? ስድስት ግ ብለን ነው ምናልበት ከዚያ እ የአቤተሰብ ስንተኛዋ ስድስት አሁን ዝ የዘቤተሰብ ስድስተኛው ስድስት፣ ስለዚህ ታነቡት ግእዝ ግእዝ ምትል ቃል ነች ማለት ግእዝ ምትል ቃል ነች ማለት ነው። አስራ ስድስት እናንብብ ልነች የለቤተሰብ ስድስተኛዋ፣ በየበቤተሰብ የመጀመሪያው ድምፅ ነው ቢ አድል የምትባለች የበቤተሰብ ሶስተኛዋ፣ ስ የሰቤተሰብ ስድስት። ስለዚህ ልበ ቢስ ልበ ቢስ ምትል ቃል ነች ማለት ልበ ቢስ ምትል ቃል ነች ማለት ነው። አስራ ሰባት ስታያት የነች የመጀመሪዋ ከዛ ማ የመቤተሰብ አራተኛ ያ የቤተሰብ አራተኛ ፍ የፈቤተሰብ ስድስተኛ ር የረቤተሰብ ስድስተኛ። ስለዚህ አሁን ይችም ደች የማያፍር አይደል የምትለው የማያፍር ከዛ ሰው የማያፍር ሰው የማያፍር ሰው እያለች ነው ማለት የማያፍር ሰው እያል ነው ማለት ነው። አስራ ስምንተኛው የመጀመሪያው ጸነች የጸ ድምፅ የመጀመሪያው ፊደል ጸ ከዚያስ ሎ ሎ ማለት የለቤተሰብ ስንተኛ ስድ ሎ ማለት የለቤተሰብ ሰባተኛዋ ድምፅ ት የተቤተሰብ ስድስተኛዋ ድምጽ ስለዚህ ጸሎት ጸሎት እያልን ነው ማለት ነው ጸሎት እያልን ነው ማለት ነው አስራ ዘጠነኛውን ስናነብት የመጀመሪያው በነች የበቤተሰብ የመጀመሪያዋ ድምፅ አ የአቤተሰብ የመጀመሪያው ን የመቤተሰብ ስድስተኛ የለቤተሰብ የመጀመሪያ አራተኛዋ ድምጽ ክ የከቤተሰብ ስድስተኛ፣ ስለዚህ በአምላክ ከዛስ፣ ስራ በአምላክ ስራ በአምላክ ስራ ትምህርት ማለት ነው። ሀያኛውን ስናነብ አ፣ ከዛስ ሜ የመቤተሰብ ሰኛ ነች ሜ አምስተኛዋ ድምጽ ን የነቤተሰብ ስድስተኛ፣ ስለዚህ ምን እያል ነው? አሜን አሜን እያል ነው ማለት ነው። እንግዲህ ሁልቀን ቀን እንደምናደርገው አንዴ ሙሉን አንድ ላይ እናነባቸዋለን። አብራችሁን ቆዩ ሰው የመጀመሪያው ምልክት ተረት ተረት ቁም ነገር ቁም ነገር ቁም ነገር ገንዘብ ገንዘብ ገንዘብ ልዩ ልዩ ልዩ ልዩ ቁፋሮ ቁፋሮ ቁፋሮ ሲያታልሏት አይታ ሲያታልሏት አይታ ከልካይ ከልካይ ከልካይ ስምንተኛዋ መለሰችለት መለሰችለት መለሰችለት ዘጠኝ ብልህ ብልህ ብልህ አስር አውራ ጣት አውራ ጣት አስራ አንድ የተቆረጠች ምን ከዕለታት አንድ ቀን ከዕለታት አንድ ቀን ከዕለታት አንድ ቀን አስራ ሁለት ሞባይል ሞባይል አስራ ሶስት ሲሳይ ሲሳይ በላይ በላይ አስራ አምስት ግዕዝ ግዕዝ ግዕዝ አስራ ስድስት ልበ ቢስ ልበ ቢስ አስራ ሰባት የማያፍር ሰው የማያፍር ሰው የማያፍር ሰው አስራ ስምንት ጸሎት ጸሎት አስራ ዘጠኝ በአምላክ ስራ በአምላክ ስራ ሀያ አሚን አሚን። የዛሬው ትምህርታችን ይህን ይመስል ነበር። በሚቀጥለው በሚቀጥለው ክላሳችን እስከምንገናኝ መልካም ጊዜ።